አይደለም፣ ታውቃለች። እንኳን ላገባ ቀረቱ አይደለም። ስማ፣ አልሐምዱሊላህ ገባው ብሎ ነበር። አዳም ጭቆ ይጨርስና ከዛ ብትቆይ ይጨርስ፣ ችግር የለም ኢክራም ጠብታ አገሽ ይጨርስ

ከዛ እንደ ጋር በእንደ ጋር ሞባይልም የለኝም ነበር። ሞባይል ገዛው። በተረፈ ወደ ሦስት ሺህ ብር ተረፈችኝ። በዛ ሦስት ሺህ ብር ተሸክሜ ወደ አገሬ ይዤ ጉላ ይዤ መጣሁ። እንግዲህ ያው ከዛ ምንም አትልም አደግም የጠየቅኳት አታር የለም፣ የለም በቃ ነገረች። ከዛ እሺ ብዬ ከዛ እንደገና ከአስታንድ ስንኖር ስንኖር ስናወራ በኖ ስናወራ ስናወራ አግባ ትላለች። ምንድነው ማገባው? አለች። ዝሮ ሰበ ፍለጋ እንኳን ማግባት ቅርት አደለ። ምን ማግባት እኮ ገንዘብ ያስጠይቃል ይጠይቃል ብዙ ነገር ያስፈልጋል። እንኳን ማግባት እዛ በመከራ ሰዓት ስለ ከዳች ነው። ደግሞ የምትሰራው ገንዘብ በኔ ላይ እስከሄደ ድረስ የሀቄ ነው። የእኩል መብቴ ነው። ቤት ላለችው ደግሞ ማለት ነው። ቤቱ ቢሆን እንኳን ቤት የኔም አይደለም በአባት ስም ነው እንኳን እም በቤቱ እንኳን ልገባበት ቤት ለምትለው ነገር ቤቱ እንኳን ቤቱ በአባት ስም ነው። ስማ ቤቱ በአባት ስም ነው አውቃለሁ፣ በአባቱ ስም እንደሆነ ነገር ግን ሀቂ ነው። እንደገና ደግሞ ልጅቱንም ልውሰድልህ ብዬ ነበረ ኢክራም

ለልጅት ስላልከን ያው ፍርድ ቤትም ያው ልጅ ልጅቱን ማሳደግ ትችላለ እስከ ሰባት ዓመት እስኝለት ምናምናሉ። ከዛ አስታረቀው ተጊም ታርቀን መጣን። እንግዲህ እኔ ልጅት ያው በስሜት ያታለ ልጅት፣ እንኳን እኔ ቤቱን ከካደኝ ምን ይሰራልኛል ብዬ መጣሁ። እንደገና ለአንተ ሁለተኛ ብር ልልክልህ ትፈልጋለህ እንዲህ እንደገና ደግሞ ልጅቱን ልውሰድልህ፣ ኧረ ኢክራምን ያልቻልኩም ልጅቱን ውሰጂልኝ አልከኝ። እሺ ወስዳታለሁ በጣም ደስ ይለኛል ስለህ፣ አይ እንደገና ደግሞ መልሰህ፣ አይ እኔ አልችልም ያለ ልጅቱ በቃ ተዩ አልፈልግም ብለህ እንደገና እይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባተሰማ አደረግከው እንጂ ቤቱ ሐቄ ነው አለበት ሐቄ ማለት ነው። ይህን እንድታውቅ ፈልጋለሁ። ከዳች ከዳች ብራ አላከችም የምትለው ሀቄን ይዘሃል፣ ላሳድግ ማሳደግ ደግሞ አለብ። ሀቄ ሳ በሀቄ ነው እያሳደግ ያለው። ይህን እንድታውቅ ፈልጋለሁኝ። በእኔ ሀቅ ነው የምታሳድገው። ቤቱን ትቼ ወጥቻለሁኝ። ስለዚህ አሳድግ ልጅን ግን አሳየኝ። ልጅን እፈልጋታለሁ። አሁንም ዛሬ ውሰጅ ብትለኝ እኔ ልጅን ወስጄ ማሳደግ እችላለሁ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራለሁ፣ በጣም ነው ምፈራ። በቃ ውስጥ በቃ የምታደርገኝ ነገር ሁሉ በጣም ነው የሚያስጨንቅ። ህግ እኮ አለ ማሬ፣ ህግ ምንም አይሰራም ስት ተመለሱ ነው የሚለው። ኖኖኖኖ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን፣ ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከዛሬ አንች አለማወቅሽ፣ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም ልቁ አዎ፣ ስተትሽ እዛ ጋ ነው። በጣም ጊዜ ያሳውቅ ያለው በጣም ብዙ ደሜን እያፈሰስኩኝ ለማንም አሁን ያለው ነገር ተናገሪ ህግ የለም ህግ ባለበት እንደዚህ በጥይት አናትሽን ነው ግንባርሽን ብዬሽ ነው የምደፋሽ፣ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደች ለህግ አመልክተች። ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል፣ ትልቅ ወንጀል ነው። ህግ ባለበት ሀገር ህግ የለም እያላችሁ እንደዚህ ዓይነት እናንተ ያፈራችሁት ናችሁ። አንቺ ነሽ እንደዚህ የምትይው እንጂ እሱ እራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያም አውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ስለነ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሰላቅ ነው ምናም ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው። ለሱ እንግዲህ አንቺ ነሽ መንገዱ የከፈትሽለት ማለት ነው። ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትችይ ነገሮች የምትብናደርግ አስፈላጊ ከሆነ ደግሞ ይህም በዚህ ጉዳይ ላይ ይካሄድበት ምትይ ከሆነ ያው እንችም ሰው ወክለሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጥራል። ግን ቅድም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል። ሰምተሽ ከሆነ እንደዚህ ማለት ልካም ማለት ነው። ይቅርታ ስለዛትኩብሽ፣ ይቅርታ በልጃችን፣ ስላሰደብኩሽ ይቅርታ ይበላት። ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ሕዝብ ሆይ ፍረድ ብዬ ቪዲዮ ሰራለው። ለህግ አካላት እናደርሳለን፣ በህግ እንዲጠየቅ እናደርጋለን። እኛም ወዳለው ወደሚመለከተው ማስተላለፍ ይቻላል። ከዚህ አንፃር ግን እሷም ትንሽ ድክመቷ ነው እንጂ ንት እንደትይበት የሚችል መጠየቂያ መብትሽንና ንትነሽ ማስከበር አለብሽ። በንግግርሽም ላይ ራስሽን አሳልፍሽ እየሰጠሽ እንዲያልሽ በእርግጥ ያ ሁሉም እየሰማ አሁን እኛም እየሰማንን እዚህ ያሉትም ቤተሰቦች እየሰሙ እንዲህ በባሉ ልክ ነው ማለት አይደለም ው ያ ቃል እሱም ራሱ ያንችንም ልብ ስለሚያውቅ ይመስለኛል፣ እንደዚህ ያለው። ሁሴን፣ ጉዳዩን ለማሳጠር ያህል ልጇን ማግኘት የምችልበትን ሁኔታ እንዴት ነው የምትፈጥርላት፣ በፈለገችው መርዳት እንደምትችል ደግሞ ይሄም መብት ነው። አንተ የላካት ከሆነ አንተ ገንዘብ ልክ እንትን አድርገ የምትለው ነገር አንተ በምትፈልገው ህግ መጠየቅ ትችላለህ። እሷ ግን ልጇን የማግኘት እና መብቷንም ደግሞ የመከበር ሁኔታ መብት እንዳላት ልታወቅ ይገባል። ተስፍዬ አንዴ ላስረዳክ፣ እሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ፣ ሁለተኛ በልጇ እያሰደባት ስለሆነ ነው። ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች። የሚከለክላት አካል የለም። የእሱ ፈቃድ አያስፈልጋትም ልጇን ለማየት የእናትነት መብት አላት። የእናትነት መብቷ ሙሉ መብት አላት። እሱን አታስፈቅደው። የእሱ ፈቃድ አያስፈልጋትም። አሁን እሱ በኢሞ ቮይስ እየላከ በልጁ ቮይስ እያስቀዳ በገዛ ልጇ ከማጸኗ በወጣች ልጇ የሚያሰድባትን ነገር ካላቆመ እሷ ገብታ ከዱባይ በህግ ትጠይቀዋለች። እኛም ድምፅ እንሆናታለን። ሁሉም ሴት ይነሳና ድምፅ ይሆናታል። አዎ ምናልባት እዛ እስካለች ወንድም አብሮ ድምጽ ይሆናታል ስለዚህ አሁን እምንፈልገውኛ እሱ እሷን በህይወቷ ስለዛ ተባት በጥይት ግንባሯ ብሎ እንደሚገላት በቮይስ ስለዛ ተባት በገዛ ልጇ ስላሰደባት ይቅርታ ጠይቃት እና ሁለተኛ ይሄን ነገር እንደማይደግመው ብቻ ይዝጋ ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህግ ጠይቃት እስከዛም ድረስ ለልትታይ መብት አላት እኮ ሀቡ ይህንን መፍቀድ አለበት ማወቅ አለበት እሱ ራሱ ዛሬ ማታ ማየት መብት አላት። ያምንም ደግሞ ፈቃድ አለበት ማወቅ አለበት። ምንም ነገር ሳትከፍል ልጇን በነፃ የማየት መብት አላት። ምንም ነገር ሳትከፍል ልጅሽን ለማየት ብር ላኪ መባል የለባትም። ምንም ሳትልክ እሱ ሚስት አለው ትዳር አለው። አርፎ ትዳሩን ይኑር። ከእሷ ጋር የሚያገናኘው ምንም ነገር የለም። እሷ ስትደውል ኢሞ ላይ ሰላም ነው ልጄን ማየት እፈልጋለሁ። አለቀ ልጇን ታያለች በክብር አፀያፊ ስድቦች ሳትሰደብ በህይወቷ ሳይዛትባት ብር ላኪ ሳትባል ልጇን የማየት ሙሉ መብት አላት። ይሄ የእናትነት መብቷ ነው፣ ፈጣሪ ሰጣት። ቀጥሎ ህግ የሰጣት የእናትነት መብት አላት። ምንም ብር አትልክም። ብር ከእሷ እንዳይጠበቅ፣ ብር አትልክም። ልጁ ከከበደችው ይስጣት፣ ይስጣት። እራሷ ታሳድጋለች፣ ከእሱ ገንዘብ ሳትጠይቅ ታሳድጋለች። እሱም ከእሷ ገንዘብ ሳይጠይቅ ማሳደግ ከቻለ ያሳድግ፣ ካለበለዚያ ይስጣት ልጇን። ይህንን ነው እሷ የምትፈልገው። ጥያቄ አንድ ነገር ማለት የምፈልገው አሁን ልጄ ሰባት ዓመት ይሞላታል ነሐሴ ማለት ነው። አሁን ዘንድሮ ትምህርት ቤት ገብታ ነበረ። ነገር ግን እየተማረች አይደለም፣ ብዙ ጊዜ እያቋረጠች ነው። በቃ አመመኝም ካለች የሆነ ነገርም በቃ ከሆነች በቃ ቅርት ነው የምትለው። አትሄድም ትምህርት ቤት። እንደውም አንዳንዴ ስንገናኝ አልሄድኩም ነው የምትለኝ። ስለዚህ ትምህርቷን እኔ ማስተማር እፈልጋለሁ። ልጄ ትምህርት እንዲትማር እፈልጋለሁ። እንደኔ ስደተኛ እንድትሆን ስለማልፈልግ አቅም ከሌለው እኔ በሚረዳው ረዳ ነበረ፣ ነገር ግን በቃ ማስተማር አይችልም። ያኔ ተቆጥቶ ሂጂ ትምህርት ቤት መማር አለብሽ ብሎ ያን ነገር ማድረግ አይችልም። ስለዚህ እኔ ልጄን ራሴ ጋር አድርጌ ትምህርቷን ማስተማር እፈልጋለሁኝ። ይህንን ጠይቁልኝ። እሱን ሀገር ስትገቢ እሱን ሀገር ስትገቢ አሁን አንቺ ዱባይ ነው ያለሽ ቤት በኩል ነው ልጅ አንቺ ራስሽ ተከታትለሽ የምታስተምሪው ዱባይ ያለሽ ሁሴን ምን እንትን ትላለህ በዚህ ጉዳይ ላይ አሁን ባነሳ ነው ጉዳዩ ላይ ነው ትልቁ የሰራኸው ስህተት እጅግ በጣም ትልቅ ወንጀልም ነው ያስጠይቀሃል በሱ ጉዳይ ላይ የምትለው ነገር ካለ ሁለተኛ በዛቸውም ላይ ሁለተኛ ህፃኗም ደግሞ የተሳደበች ቮይስ ሪከርድ አድርገህ መላኩም ትልቅ ጥፋትም ወንጀልም ነው ገንዘብ አላችሁ ገንዘብ እኔ መቻው ላኪ ላኪ ገንዘብ ካላክሽ ካላክሽ መቼ ነው የምታገቢው? ገንዘብ እኔ ገንዘብ ላካ ገንዘብ ላኪ ያልኩት በፊት ነው። በኒቻ ላይ ያለ ነው። ገንዘብ ላኪልን ያልኩት እሷ ከፈታሁ ካገባ ወዲህ ላኪልን ብያት ከሆነ ይኸው አለኝ ስናገር መቼ ነው ገንዘብ ገንዘብ እኔ

አሁን እኛ እኮ ገንዘቡን አይደለም የጠየቀው። ተስፍዬ ስማኝማ ተስፍዬ። አሁን ጉዳዩ ክርክር እንዳይሆን እንጂ እያንዳንዱ ደግሞ ላይቭ ሪከርድ ያደርጋል። ቅድም ምን አለ? በልጇ ማሰድባት ገንዘብ ስለማትልክ ነው። እኔ ብቻዬን ፈርድሜ እየበላው መከራ እያየው ነው ልጅቷን ማሳድገው ትበላለች ተጠጣለች እኮ እሷ ግን ልብስ ብቻ ነው የምትገዛላት ልጅቷን ልብስ ብቻ ነው እንደሚያስፈልጋት ምግብ አያስፈልጋትም አትበላ ማጣጣም አለ ራሱ ራሱ በአንድ በቱ የተናገረው ነገር አሁን መልሶ እኔ ብር ላኪ ብያት አላውቅም ኒካውን በመጣች በስንት ጊዜ ወዲሁ ሌላ ያገባው ብዙ ነገር ነው አሁን ክርክር እንዳይሆን ይቅርታ ብቻ ይጠይቃት ንግግራችን ሪከርድ እየሆነ ነው። እያንዳንዱ የምንናገራቸው አርባ ምናምን ደቂቃ አውርተናል። አርባ ምናምን ደቂቃ በሙሉ ሪከርድ ሆኗል። ለነገም ለህግ ማስረጃ እንዲሆን ማለት ነው እኛ የምንናገረው፣ ኢክራም የምትናገረውም፣ አንተ የምትናገረውም። ስለዚህ ከሱ ይልቅ እልባት ወደ መፍተም ወደ መስጠቱ ብንሄድ አንድ፣ አንተ ራስህ መዛቱ ትልቅ ወንጀል ስለሆነ ከዚህ በፊት በነበረውም አንተንም በህግ ያስጠይቀሃል። ሕፃኗንም ደግሞ እንደዚህ ሪከርድ እያደረግህ እናቷን እንድትሳደብ እያደረግ መላክም እሱም ትልቅ ወንጀል ነው። የአስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት ይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን። ጊዜም እንትን ለማለት ያለ ትምህርት ባላቸው ነገር እየተማራች ነው እየቀራች ነው

አንተ ስምዝተው ነገርስ አ ማ በቃ እንደዛ ከሆነ እሷን በህግ ትጠየቃለች። የአንተ ማስረጃዎች እኔ ጋ አለ። የእሷንም ማስረጃዎች ላክልኝ ዋትሳፕ ላይ እሷ አንተ ላይ ከዛ ተችብክ ይሄን ምልከው ለሚስት ነው ምልከው፣ ላ እኔ ምን አገባኝ?

አንዴት አትዋሽ እናንተ እንትን መች ታገኛለህ ልጅ አለሽ ብር ብር ያላከህ እና ያላተ ልጅ አለሽ በነበረው ሁኔታ ውስጥ በመሀላችሁ አለመግባባት

ያንተንስ ያንተስ አንተን ታቆማለ። ከዚህ በፊት በነበረው ይቅርታ እንደዚህ በለው። አሁን እያለን ያለ ነው እኛ እዚህ ጋር ያለ አራት ሺ ስምንት መቶ ህዝብ እያለ ያለው ይቅርታ ጠይቃት። አፀያፊ ስድቦችን በገዛ ልጅሽ እንድትሰደብ ስላደረግኩሽ፣ በጥይት ግንባርሽን ብዬ ደፋሽ አለው ብዬ ስለዛትኩብሽ ይቅርታ አድርጊልኝ ይበላት። ይህንን ነው የምንፈልገው። ወይ አልሰማም እኮ የሱን መቋጫ ነው የምንፈልገው። እኛም ወደ ሌላ ስራ እንድን እንድንል ጉዳዩንም ፋይሉን በዚህ እንድንዘጋው በነበረው አዎ በላው፣ ምስማ፣ እሷም ትስማ በቃ ምንድን ነው ይቅርታ በደረስኩ በሆነው ነገር ይቅርታ፣ ልደርስብሽም አንም አትድረሽብኝ የሚል ነው እንግዲህ። በገደም ከኋላው ደግሞ ይኸው አለው፣ ሌሎችም ቲክቶክ የከፈቱ ሰዎች አሉ መሰለኝ ያስተጋባል። ኤኒዌይ ይቅርታ ብሏል። ኢክራምም አብራችሁ የኖራችሁ አብራችሁ? የበላችሁ የጠጣችሁ ናችሁና አንዳንዴም ይቅርታ በይቅርታ ነገሮችን መፍታት መልካም ነው ያለውን ነገር አንቺም ልጅሽን ነገ ምንም ይሁን ምን በልጅሽ በኩል ትገናኛላችሁና ነገሮችን ወደ ሌላ ይዞ መሄዱ ተገቢ ነገ እንትን ስለሚል በይቅርታ ብትተላለፉ ይቅርታ ብሏል። አንቺም ይቅር ብለሽው ልጅሽን ግን እየደወለ ቢያገናኝሽ ባያገናኝ፣ ደግሞ ለእኛም ነግረሽን ከዚህ በኋላ ባለው እኛም እየተጋገዝን ጉዳዩን ይዘንበትም የምንሄድበትን ሁኔታ እንፈጥራለን። እንደዛ ቢሆን መልካም ነው። አቡይ ትክክል፣ በጣም ጥሩ ተስፍዬ። ስትደዋወሉ ከዚህ በኋላ በክብር ሁለታችሁም ሰላም ነው። ልጄ ማግኘት ፈልጌ ነበር። በቃ ሲሪየስ የሆነ ሪሌሽንሽፕ ነው ሊኖሩ የሚገባው መሀላችሁ። ተከባበሩ፣ በክብር መዋደድ ግን ግን ግድ ነው። አቡዬ እኔ ግዴታ ካርድ መሙላት የለብኝም። እኔ ግዴታ ካርድ መሙላት የለብኝም። ኢሞ ላይ አገናኝ ስለው እንዳገናኘ ንገሩልኝ። በቪዲዮም ልጅን ማየት ከፈለኩኝ በቃ በምፈልጋ ሰዓት። አሁን የበዓል ቀን በጣም ደብሮኝ ነው አልኩት። ምክንያቱም ለልጅ ልብስ ገዝቼ አራት ሺ አምስት መቶ ብር ገዝቼ ልብስ ስድስት ሺ ብር ልኬ ገዝቼ፣ ነገር ግን ልጅ ዘንጣ መዋሉ ማለት ነው። ስለዚህ ልጅን በቃ በምፈልገው ሰዓት እንዳገናኘኝ ንገሩልኝ ላይ ይጠቀማል በቃ እንደማንኛውም ሰው በቃ እኔ ሰላም ብለዋለሁ ልጄን ብቻ ነው የምፈልገው ልጄ እንዳገናኘኝ ንገሩልኝ ሌላ ምንም የሚያገናኘን ነገር የለም ሁሉንም እኔ ትቻለሁ እኮ እዚህ ራሱ መምጣት አልፈለኩ ነበር እሱ ነው ልጄን አላገናኘኝ ያለ እንጂ እኮ ይሄኛው እኮ የሞተ ነገር ነው በቃ እኔ የራሴን ህይወት መምራት ነው የምፈልገው መኖር ነው የምፈልገው ስለዚህ ልጄንና ልጄን ብቻ ነው አሁን ቀጣይ የምፈልገው ከሱ የምፈልገው ነገር ምንም የለም ያነሳው አንድ ነገርም አለ። በምትደውይበትም ሰዓት በምታወሪበት ሰዓት አሁን ባለው ህይወት ውስጥም አንቺን ትንሽ የምትናገሪው ነገሮች እንዳሉ እሱም አንቺ ትክክል አይደለም። እሱ ላይ ብቻም ሳይሆን አንቺንም ጥፋተኛ ያደርግሻል። በቃ ይበለሽ፣ ተለያይታችኋል። ለራሱን ህይወት ደግሞ መኖር አለበት። ከኖረ ደግሞ የዛኛው ሱ ህይወት ውስጥ ሀሳብ ምናምን ነገር መስጠትና እንዲያደርጋለሁ እንዲሆን ምናምን የሚለውን ነገር አንቺም ማውቀም እንዳለብሽ ነው እንትን የምንለው እና ትላለች። አንቺ ትያለሽ እንደዛ። እሱ ከመጣበት አንጻር ነው ይህን ያልኩት። እሱ ከመጣበት አንጻር ነው። እሱ እስኪ ከወዲያ የመጣውን አመጣጥ እስኪ በእኔ ላይ እንዴት እንደመጡ አሁን እንዴት እንደሆኑ እንደተጣመሩ ነግሬሻለሁኝ አደለ። ከዛ ከዛ አንጻር ነው። እሷም እኮ ብዙ በድላኛለች። ያታውሬ ልጄ ላሳድግበት ረፊ እያልኳት ነው እሱ ጋር ልጥፍ ብላ በዚሁ ትዳር የጀመሩት አይደል እንዴ? በቃ አንዴ ሄደ ነገር ጦስሽ ውሰድ። እንኳን ቀረብሽ፣ እንደዚህ አይነት ሰው የገዛ ልጅን ስድብ የሚያስተምር ሰው ተመስገናትም። እንኳን ፈጣሪ ከእንደዚህ አይነት ሰው ገላገልከኛት። እንኳን ወሰደችልሽ፣ እንደዚህ አይነት ሰው። እኔ ኤኒዌይ፣ እንደዛ አድርጉ ሁሴን። በጣም ነው አንቺንም። እንግዲህ ሁለታችሁንም ችግራችሁን ለመፍታት በመሞከራችሁ እናመሰግናለን። በግልጽነት በቅንነት ልጇን አገናኛት ታግኛት በምትችለው መልኩ በቪዲዮም በኦዲዮም ማግኘት በምትፈልግበት ሰዓት አሳያል። እያወራች ነው። መልካም እሺ፣ በዚህ እንቋጨው አይሻልም? አሁን አሁን አሁን ልጇ ሊያገናኛት ይችላል። አመታው አገናኛ አገናኛት እደውልላለች አሁን እንደወጣች። እሺ፣ ቴንክ ዩ ሰላሙን እንደውልልሃለን እኛም የሚደረሳችሁበትንም ሁኔታም እናጣራለን። ያው ሰከን ይዋለ አሁን ነው ሌሎቻቸውም ሙሉለት ወይ? ሰላም ችግር የለም። ጧት እናመሰግናለን። ምናልባት ደግሞ እንግዲህ ቅድምም ሲያነሳም እንግዲህ እዛ እየሰሙ ይሆን እንዴ? በእህቶቹ በምናምን ግዴታ እየሱን ብቻ ፎከስ አታደርጊ እንደሚለው ቀን ስራ ነው የምሰራው እያለ ነው። ቀን ስራ የሚኖረው የሰራ ሰው ዳታ ላይኖር ይችላል፣ ምናምናምን ነገር እና በተለያዩ በእሱ ዙሪያ ባሉ ሰዎች እየደወልሽ ለማግኘት ሞክር ግዴታ እሱ ብቻ ና እኔ እንደዛ አላደርግም። ግን አሁን ሌሎቹንም ብር አላከችም ብሎ ይከለክላቸዋል። ለዛ ነው ኢክራም ኢክራም አሁን ከዚህ በኋላ ብር አላከችም ብሎ ካላገናኘሽ ስትደውይለት አላገናኝሽም ብር ስላላክሽ ካለሽ ቮይስ ሪከርድ አድርጊው። ኦኬ እሺ። ቮይስ ሪከርድሽን ያዥ። ከልጅሽ አረብ ሀገር አይበልጥብሽም። ጣይና፣ አረብ ሀገር ገንዘብ ነው አይደል? ገንዘብ ከልጅሽ አይበልጥብሽም። ጥለሽ ጊቢ በሕግ ሴቶችና ሕፃናት ሂጂ፣ ክሰሽና ልጅሽን ተቀበይ። ቆፍጠን በይ። እራስሽን አንቺ ካላስከበርሽ ማንዴ ያስከብርልሽ ነው የምትፈልጊው? እንደገና ሕግ የለም እያልሽ ፊት እየሰጠሽው እንደዚህ ባይጠግብ ይገርምሻል። ሀቡ እየዛኩ ሂጅ ማለት ነው። ብዙ ጊዜ ከማውራት አልፈልግም። እንደገና ደግሞ ማለት ነው አንቺ ለሚስትክ እናገራለሁ ምናምን እያልሽሱ ልትያ ይገባው ልታመሰግኝ ይገባል፣ ፈጣሪሽን ከእንደዚህ አይነት ሰው ስለገላገለሽ። የትኛዋ ሴት ናት እንደዚህ አይነት ሰው ባሏ እንዲሆን የምትመኘው? ለሴት ክብር የሌለው ኦኬ፣ የገዛ ለገዛ ልጁ የማይራራ የገዛ ልጁን አይምሮ የአራት ዓመት ከሰባት ወር ልጅ እናቷን አጸያፊ ስድብ እንድትሰድብ የሚያስተምር አባት። ያደለው አባት መልካም አባት ልጁን ፊደል ያስቆጥራል፣ ልጁን ብዙ ነገር ያስተምራል። እሱ ቁጭ አርጎ ልጁን ስድብ እናትሽን እንደዚህ እያልሽ ስደቢ ብር አላከችልሽም እያለ ልጁን ከልጅነት የብር ወዳጅነትን ብር ያልሰጣትን ሰው መውደድ እንደሌለባት አጸያፊ ስድቦችን እያስተማረ የሚያሳድግ አንቺ ፈጣሪ ምን ያህል ቤወደኝ ነው ከእንደዚህ አይነት ሰው በጊዜ የገላገለኝ ባንድ ልጅ የገላገለኝ። አትም እኔ በጣም አሳዘነችኝ። አሁን አብራ ያለች ሴት ይብላኝ ለሷ። አንቺስ ወተሻል፣ ከዚህ ህይወት አንቺስ ተገላግለሽዋል። ይሄን ሰውዬ ይብላኝ አብላይ አብራ ላለችሁ ምን አይነት አሳር እያየች እንደሆነ። ዛሬ ደግሞ ቆማ አንቺን እንዴት ያረገች ስታይ፣ ነገ እሷን የባስ እንደሚያረጋት ስታቅ፣ ምን አይነት ሰላም ይኖራታል? አንቺ እኮ በጣም እድለኛ ነሽ፣ ተገላገልሽ ወሰደችልሽ ል በጣም ልታመሰግኛት ይገባል። ከዚህ ሰውዬ የገላገለችሽን ሴት አንቺ ጥሩ እናት ከሆንሽ በጊዜ ገብተሽ ልጅሽን ከእንደዚህ አይነት ግዴለሽ አባት ልጁን ስድብ ከሚያስጠና አባት ልጅሽን ገላግያትና በፍቅር ጥሩ ስነ ምግባር ያላት ልጅ አሳድጊ። ነገ በጣም መጥፎ ልጅ ነው የምትሆነው ልጃችሁ ዛሬ በጊዜ ሄደሽ ካላዳንሻት። ሂጂ ልጅሽን አድኚ ከእንደዚህ አይነት አባት ይህንን ነው ምነግርሽ። ነገ እንዳትጸጸች። ነገ ባለጌ ልጅ ሆና ከማንም ጋር ማትኖር ልጅ ሆና እንዳታገኛትና እንዳታዝኝ። የዛኔ እኔ ገብቼ በደረስኩላት ኖሮ እንዳት እመኝ፣ እንዳይቆጭሽ፣ እንዳያልፍብሽ። እድሜዋ አሁን ሰባት ዓመት ደረሰች አይደል? ስለዚህ ቶሎ ጊቢ፣ ምንም ሀብት ንብረት ስጤ ጊዜሽን አታባክኝ። ልጅሽ ከአንቺ የምትፈልገው ጊዜና ፍቅር ነው፣ ሀብት ንብረት አይደለም። ሀብት ንብረቱ አንቺ ጥሩ ትምህርት ካስተማርሻ በጥሩ ነው ስለ ምግባር ካሳደግሻ እራሷ ነገ ሰርታ ታገኘዋለች ሀብትና ንብረት። ሂጂ፣ የእናትነት ግዴታሽን ተውጭ፣ የእናትነት ኃላፊነትሽን ተውጭ። አለቀ። ልጅሽን አደኛት፣ ነገ እንዳትወቅስሽ። አንቺ ነሽ እንደዚህ አይነት ሰው ላይ ጥለሽኝ እንደዚህ አይነት አስተዳደግ ያደግኩት ትናንትና አንቺ በጊዜ መተሻ አድነሽ ቢሆን ኖሮ ዛሬ እንደዚህ ባለጌ ተሳዳቢ መንደሬ ሆኜ ከማንም ጋር መኖር አያቅተኝም ነበር፣ ዛሬ እንደዚህ መሀይም አልሆንም ነበር እንዳትልሽ ልጅሽ ነገር ልጅና ልጅሽን አሳድጊ፣ የእናትነት ኃላፊነትሽን ተውጭ። ገንዘብ ስታሳድጅ እንዳታመልጥሽ ልጅሽ። ይህን ነው የሚሰጥሽ ምክር። አብዬ፣ በጣም ነው የማመሰግነው። አላህ ይስጥልኝ። በጣም ትልቅ ነገር ነው ያረግሽልኝ። በጣም ያኔ እጨነቅ ነበረ ማለት ዝም ብዬ ገብቼ ያኔ ያልሆነ ነገር ቢፈጠርብኝ ሳ ምናምን እያልኩኝ በጣም ምፈራ ነበረ እና በጣም ትልቅ መፍትሄ ነው ያደረጋችሁልኝ። ነገም ያኔ የሆነ ነገር ቢፈጠር ከጎን ስላላችሁ በጣም ነው የማመሰግነው። አለ የልጆችሽ እናት ያድርግሽ። አሚን። እና አለን እኛ ከጎንሽ፣ ችግር የለም። ከዚህ በኋላ የኢትዮጵያ ህዝብ፣ ዓለም ሰምቷል። ይሄ ላይቭ ስክሪን ሪከርድ ተደርጎ ይሰራጫል። ስለዚህ ሁሉም ሰምቷል። ጫፍሽን ቢነካሽ ከዚህ በኋላ እሱ ተጠያቂ እንደሆነ ስለሚያውቅ ጫፍሽን አይነካሽም። ሀንድረድ ፐርሰንት ሹሩኝ የሚነግርሽ ከዚህ በኋላ ይዘትብሽም ከዛ ተብሽ ማስረጃውን ይዘሽ ቀጥታ ወደ ህግ አካላት የሚለው እኛ መንገዱን እንመራሻለን ችግር የለም እሺ ሁላችሁንም አላህ ይስጥልኝ ተጣሞ ልንገርሽ እኔ በህይወት ትልቁ ነገር ልጆቼ ናቸው በልጆቼ አልደራደር ምንም ነገር ይቅርብኝ ግን ልጆቼ ከጉዬ ከቅፌ እንዲወጡ አልፈልግም ዛሬን እንዲያመልጠኝ አልፈልግም ከልጆቼ ጋር ነገ እንዳይጸጽተኝ ማለት ነው ገባሽ ስለዚህ ችግኝ አንድ የተቃሞ ካደገ በኋላ ለማቅናት ስትሞክር ይሰበራል። በጊዜ ገብተሽ ልጅሽን አሳድጊ እባክሽ። በቃ ይህን ነው ልሽ